ሰላም አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ እንዴት ናችሁ? ሰላም ናችሁ? ከናይቀሁሉ ሰላም ነው። ሀባቢ ዛሬ ቢንዛዕ እንስራ ኩርቴንኳ አጅናችንን አጅነናል። ፈላጃ አስገብተናል። ፈላጃ እዚድላቦስ ክረን ውስጥ አስገብተናል ማለት ነው ጋር ይሰራል። ቤዛ ጎብታችንን እያቁላላል ነው ያው ሰው በአቅሙ ነው። እንዴት ነው እንዴት አርጓቻችኋል? የረመዳን ስራ አልሐምዱላ ረብልአለሚን ምንም እንኳን መዲያም ጥቅረራ ላይ ባንሆንም በቤታችን ግን ደስተኛ ነ ነገራችን አለ አኮ

ነገራችን ላይ እኛ እንዳል ነው አይደለም፣ የሆነው በነገራችን ላይ ሁሉም አየር ባየር አይሆንም። ሽንቁርታችን እያበሰል ነው። እዚህ ጋር ደግሞ የሾርባ ውሃ ጥጃለሁ። ኩዌከር ነው ምሰራው፣ ኩዌከር ባቸዋለሁ። ስጋ ዘጋጅቻለሁ። ቲማቲም ስጋ ደግሞ ጣቁታላችሁ። ይህንን እኔ ስሙ እንኳን አላውቀውም በነገራችን ላይ ከአረቦች ጋር አዝጋ እንጥላለን። ሳልሳ አዘጋጅቻለሁ። አዙናውን ደግሞ አሳያቸዋለሁ። አለሞ ዲንትርሴት ያው እንግዲህ እየሰራን ነው። አብራችሁ ቆየሁ። ሽንኩርቱ እንደ ዝግ ውሎ ቀላ ብሎ በስሏል።

ኬ በነገራችን ላይ መጃ አድርጌበታለሁ ያን ያረቦች እንደ እንደ ካቻብም ያደርጋሉ፣ የሪጦ ላይ ማለት ነው። ተሰራ ያ እንግዲህ እንደት ትላቸው ነው። እንደ ሞሀባችሁ ነው ማለቴ እንደ ወዴታችሁ ሰው የወደደ የሆነ ማድረግ የሚችለው።

ሌሰብማሻአላህ ተባረከላህ አግናው ባለቤት ደግሞ ማን እንደሆነ ላስታውቃለሁ አግናውን ያበኮት ወይዘሪት ግሞ ሀያ ሁለት ናቸው ፋጡማ ይሄንን ይመስላል ማለት ነው ያው ሲያምር።

ጊዜ ማፌ ወደቺ ያው እንግዲህ እንዴት አርግ እንት እንዲያርክ ስላል ተመቸኝ ነው ያላሳየኋችሁ ማለት ነው። ጌማቴን በእንደዛ አይነት ሁኔታ ነው ነው የሚሰራ በእጄ ነው። በነገራች በእጄ ውሃ እጄን አስመካለሁ። ከዛ ያው እንደዚህ እያረኩኝ እዝጋው ኋለኝ መላጊያን ውሃ አስመካታለሁኝ። አላስ ስለዛች እንደዚህ እያረኩኝ ትልማክስ ስላልተመቸኝ ነው አንድ እጅ ስለሆንኩ ነው። ይቀርታ ድርኩልኝ ማለት ነው ወደ ውጪዬ የሚታየው ወደዚህ እንዳመጣ ፈጥሞ ምን እየሰራች ነው? ሲኒያ ያ ነው የሚባለው። በጅብና እየጠቀለለች ነው፣ ውስጥ እላቸዋለሁ። ጌማቴ የማቴ በዛ አይነት መልኩ እንደዛ አርጌ ነው እንግዲህ እላቸዋለሁ። እንደዚህ የሚያምር ጌማት ነው የምንሰራው። በጣም ቀላል ነው። ስታሰራሩ ብነግራችሁ ደስ ይለኝ ነበር። ፒንዛችንም ያው እንግዲህ እንደምታዩት ነው። ብስሚላ ራህማን ራሂም። ያው እየበሰለ ነው እንግዲህ ምንም አይልም። ትንሽ ነው የቀረው እላችኋለሁ። እኛውን ጌማት ለወጣ ነው። ምክንያቱም እንደዚህ ከሆነ አሪፍ ነው ለኔ ውዶችዬ። እንግዲህ አንዱ ወቷል፣ አንዱ ደግሞ በዛ አይነት መልኩ የተዘጋጀ ነው እላችኋል።